እኔ እኮ እንደዚህ እየተዋጣችሁ እንደዚህ እየተፋቀራችሁ የመለያየት አባዜ፣ የመለያየት ወሬ የማውራት አባዜ ምን እንደሆነ አልገባኝም። እውነት ለመናገር ብሩኬህና ለማለት ሀይሚና ብሩኬ ሊያያሉ ማለት አይደለም። እውነት የዛሬው ቪዲዮ በጣም ሁላችንን ማስደንግጥ ሆናል። እኔም እናንተም ደንግጣችኋል፣ ሁላችንን ደንግጠናል። ግን አንድ ነገር ልብ በሉልኝ፣ ላስታውሳችሁ የሆነ ጊዜ ላይ በአሁን በቅርብ ጊዜ በቅርብ ቀን ሀይምና ብሩኬ ለተወሰነ ጊዜ ከዩትዩብ ጠፍተው ነበረ። አንድ ሁለት ቀን፣ ሶስት ቀን ከሚዲያ በጣም ጠፍተው ነበረ እና እኛም በጣም ደንግጠን ነበረ። ምን ሆነው ነው? ምን ተፈጥሮ ነው? በቃ ብዙ ጥያቄ ተፈጥሮ ነበረ። ብዙ ነገር ተወርቶ ነበር፣ ብዙ ነገር ተብሎ ነበር እና እንግዲህ ይሄ ነገር ሚዲያ ላይ አልወጣም። የተጣሉበት ምክንያት ወይም ደግሞ ለምን እንደተጣሉ በምክንያት እንደሆነ ሚዲያ ላይ አልወጣም። ግን ልብ በሉልኝ ሀይሚ የመጣችና ወደ ቡታጀራ ልትሄድ እንደሆነ እዚህ መቀጠል እንደማትችል ብሮኬ ያወራት እንዳልሆነ የጠፉበትም ምክንያት እሱ ስልኩን አጥፍቶባት እንደሆነ ተኮራርፈው እንደነበረ መታ ሀይሜ ተናግራለች እና ሀይሜ ወደ ቡታጅራ ሊሄድ ነው ስትል ወረድንባት ብዙ ሰው ወረደባት፣ ከኔም ከእናንተም፣ በቃ በጣም ብዙ ሰው። ብቻ ግን ሀይሚን ሰደባት። የሆነ ችግር ሲፈጠር ለምንድን ነው ልሄድ የምትዩ? ለምንድን ነው ልሄድ የምትዩ? በቃ በጣም ብዙ ነገር ነው የተባለችው። በጣም ብዙ ነገር ማለት ነው እንደ ህጻን ልጅ ምናምን ምናምን። ግን እንደዛ ያለችበት ምክንያት ብሩኬን ጥላ ለመሄድ ወስና ወይም ደግሞ ከብሩኬ ለመለየት ፈልጋ አይደለም ኋላስ ሃይሚና ብሩኬ ተለያይተው ቪዲዮ አይሰሩም ሰርተውም አያውቁም እና ምልላችሁ ፈልጌ ነው ያን ጊዜ ሃይሚ የእውነት ብሩኬን ጥላ ለመሄድ ሳይሆን ለመታረቂያ ሰበብ ፈልጋ ነው ምክንያቱም ዝም ዝም ስትባባሉ በቃ ስትነፋፈቁ ምናምን ነገር የምትነጋገሩበት ምክንያት ወይም ደግሞ ይሁን። ነገር ከደፈረሰ አይጠራም የሚባል ነገር አለ እና ያንን ነገር አደፍርሳ ለማጥራት ነው ሃይሚ ወደዚህ መታ የነበረችው ካስታውሳችሁ ከሆነ ማለት ነው። እና ዛሬ ብሩኬ የመጨረሻዬ ነው ብሎ የመጣው ነገሮችን ለማስተካከል ነበረ። ማለት የእውነት ከሃይሚ ጋር ለመለያየት ወስኖ ምናምን አይደለም። በፍጹም ሲጀመር እንደ እናንተ መለየት እኮ እንደዚህ ቀላል እኮ አይደለም ውዶቼ። ስንት አመት፣ አንድ አመት ሙሉ የተገነባ ፍቅር እንደዚህ በሁለት ቀን ውስጥ የሚያልቅ ነገር አይደለም። መለየት እንደዚህ ቀልድ አይደለም። ብዙዎቻችሁ በጣም ደንግጣችኋል፣ እግዚአብሔርን ነው ምላችሁ፣ ከኔም ጭምር፣ እኔም ደንግጫለሁ። ግን ደግሞ ያው እንደማለያዩ አውቃለሁ። ያው ርዕሱ ሲታይ በጣም ያስደነግጣል እንጂ ከላይ እነሱ ይለያያሉ የሚለው ዘበት ነው። ምክንያቱም መለያየት እንደዚህ ቀልድ አይደለም። እንደዚህም ሲጀመር እውነተኛ ፍቅር ፈተና ይበዛበታል፣ ዋጋ ያስከፍላል፣ ብዙ ውጣ ውረዶችን ያሳልፋል እንጂ የመለያየት ውሳኔ ግን እንደዚህ በቀላሉ አይደለም። እና ትናንትና ብሩኪ የመጨረሻ ነው ብሎ የመጣበት ምክንያት ይሄ ነበር። ግንሳ ሀይምዬ በቃ የጀመረቻት ነገር ካላለቀች ውይ ድርቅ ናት፣ ድርቅ፣ በቃ ድርቅ። ትላንትና ቢያንስ ልክ ባለፈው ብሩኬ በቃ አቴጅ ምናምን ብሎ ተቆጥቶ እንትን እንዳላት ብሩኬ፣ ሀይምዬም ደግሞ ትላንትና በቃ የሆነ ነገር ምናምን ብትለው፣ ለመጥመጥ ብትለው በእርግጠኝነት ይመለስ ነበር ብሩኬ። ብትነግረው ለምን ሄድሽ ምናምን ብሎ ሲቆጣጣት ብቻ የሆነ እንትን ብትል ይሁን ልክ ባለፈው ብሩኬ እንዳስቀራት ሄዳለሁ ስትለው እንዳስቀራት፣ ሀይምዬን ብትቦክር እንትን ይል ነበረ፣ ነገሩ ይቀል ነበር። ግን አሁንም ቢሆን ሼር ተደዳርገዋል። ጥለኸኝ አትሂድን፣ ያለ አንተ መኖር አልችልም ብላለች ሀይምዬ። ብሩኬም ደግሞ አንቺም እኮ እኔ የምልሽን ልታዳምጭኝ አልቻልሽም እኮ ብሎ እያለቀሰ ሼር አድርጓል። እነዚህ ልጆች ሁለቱም ጋር ፍቅር አለ። ግን እሳ ይሆነ አንዳንድ ጊዜ አንደኛ ያለመደማመጥ ችግር አለባቸው። ሁለተኛ ፍቅር ውስጥ ስትሆኑ እልህ የሚባል ነገር አለ። ሁለቱም እልህ ይያዛሉ። በቃ ከሱ ይምጣ ከሷ ይምጣ የሚባል ነገር እና እርግጠኛ ነኝ ሀይሚዬም ከጥፋቷ ታርማ ይቅርታ ብላ ትመጣለች። ዛሬ ነገሮች ይፈታሉ። ብሩኬም ደግሞ እንደዚህ ዝም ብሎ ሚውስን ሰው አይደለም። ትላንትና እንዳልኳችሁ እሷን ለመታረቅ ሲስተም ነው እንጂ የመጨረሻ ብሎ የመጣው የመጨረሻ ሊሆን አይችልም። ሃይሚን ብሩኬም ገና ብዙ እንጠብቃለን። ከናንተ ስለምን የመጨረሻ ነው የምታወሩት? ስለምን መለያየት ነው የምታወሩት? እና በፍጹም ይሄ ነገር አይሆንም። ሰው የሚያወራው የእናንተ ጠላት የእናንተ ምቀኛ ብዙ ነው፣ በአጠገባችሁ ነው ያለው ደግሞ ምቀኛችሁ። የሚገርመው እና የሚያሳዝነው ነገር የሀይሚና የብሩኬ ምቀኞች በዛው አጠገባቸው ናቸው ያሉት፣ በዛው ዙሪያቸው ላይ ናቸው ያሉት። እውነቴን ነው የምላችሁ ግን፣ እነሱ አይጠረጥሩም። ሁለቱም የዋሆች ናቸው። ሁለቱም በቃ እኔ እንጃ ብቻ ሰውን በጣም ከልክ በላይ ያምናሉ። ለምን አላቅም። ለምንድን ነው ሰውን የምታምኑ? ታይሚ ብሩኪ፣ ሁለተኛ ነገር ደግሞ እናንተ ብዙ ጠላት እንዲያላችሁ እያወቃችሁ የእናንተም መለያየት ሰው ብዙ እንደሚፈልግ እያወቃችሁ ለምንድን ነው ይሄንን ነገር በቃ አላውቅም። በእርግጥ አንዳንድ ጊዜ ስራ ነው። ምንም ማድረግ አይቻልም። እንደዚህ አይነት ነገር አንዳንድ ልጅ ፕራንክ አይደለም ፕራንክ አይደለም የምትሉ ነገር አላችሁ እና ሃይሚ የእውነት ቀለበት አድርጋ ነው የምትሉ ማይመስል ነገር አታወሩ። ብቻ ግን አንዳንድ ጊዜ ፕራንክ ተብለው ተጀምረው ግን ለተመልካች ትክክል ሳይሆኑ ሲቀሩ ተመልካች ከተመልካች ወቀሳ ሲበዛ፣ ተመልካች ተቃራኒ ሲሆን የእውነት ሆነው ይቀርባሉ። ስለዚህ ብዙም አትሞኙ ኦዲየንሶችም ብዙ እንትናት በሉ ምክንያቱም እኔ ሃይሚ ይህን ታደረገዋለች ብዬ አላሰብም ግን ችግሯ ሃይሚ ፕራንክም ቢሆን ብላ ጀምራ ድርቅ ትላለች በቃ ታደርቀዋለች ነገሩን በቃ ወደ እሪል ትወስደዋለች እና ይሄ ነው ችግሯ ሃይሚ እንጂ ሃይሚ በብሩኬ ላይ ሌላ ነገር ቀለበት ታደርጋለች ብዬ እኔ መቼ መቼም አላሰብምም ወሬ እንኳን እስቲል ወሬ እንኳን ታወራለች ብዬ አላሰብም ከሌላ ሰው ጋር ስለዚህ እኔ አሁንም ቢሆን አቋሜ ያው ነው። ሀይሜ አታረግም ብዬ ነው ማስበው። ሀይሜ ትሳሳ ሰው አይደለችም ወይ ሷ አትሳሳትም ወይ ላላችሁኝ እኔ እንጃ። እንዲ ማለት አሁን እኮ ልትሳሳች ምች እኮ በመካከል ክፍተት ሲፈጠር ሀይሜና ብሩኪ ወይ ተለያይተው ረጅም ጊዜ ሲቀመጡ፣ ወይም ደግሞ ርቀት ፍቅር ላይ ሲሆኑ አጠገብ ላጠገብ ሳይኖሩ ሲቀሩ ነው እንጂ እዛው ለዛው አንድ ላይ ሆነው እንዴት አይነት ክፍተት ይፈጠራል ብዬ ላስብ በዛ ላይ እኔ ሀይሜን በጣም አውቃት አለው። እንደዚህ አይነት ሴት በፍጹም አይደለችም። በሴትነቷ የማትደራደር አይነት ሴት ናት። በጣም እንግዲህ ከምናየው ነው የምንፈርደው፣ እያየን ነውም። ደግሞም በክብሯም አትደራ በሴትነቷ የምትኮራ ሴት ናት። በጣም ብዙ ጊዜ በየሚዲያው እናያለን። እና ይለያያሉ ብላችሁ የምትፈሩ የምታለቅሱ የምታዝኑ ሰዎች እኔ አሁንም ደግሜ እነግራችኋለሁ። አይለያዩም። ያጋጥማል። ሀይምዬ ደግሞ በቃሽ፣ ከዚህ በኋላ እንደዚ አይነት ነገር በቃ። አሁን ወደ ይቅርታ ተመለሽ። ልጁንም ከሰሸዋል። ክሱን ከብሩኬ ጋር አንድ ላይ ሆነሽ ነው የምትወጪው፣ ብቻሽን በፍጹም። አንቺ ሴት ነሽ፣ የሚረዳሽ የለም አደለ? የሚረዳሽ ብሩኬ እና ብሩኬ ብቻ ነው። ስለዚህ ከብሩኬ ጎን ቆሚ፣ ብሩኬ የሚልሽን ስሚ። በቃ ይሄ ነው የሚያዋጣው። ክስም በህግም ከሆነ ልጁን መጠየቅ ያለብሽ ከብሩኬ ጋር አብረሽ ሆነሽ ነው እንጂ ለብቻሽ አይደለም። ይሄን ሀሳብ ነው። ቤተሰቦች ደና ሁኑልኝ፣ እወዳችኋለሁ። ፈጣሪ ሰላምን፣ ፍቅርን ይመልስልን የእውነት